ወደ ኋላ መለስ ብሎ ታሪክን የዳሰሰ አሁን ላይ ቆሞ ስለ ኢትዮጵያውያን የስኬት ምንጭ ምንድን ነው ሚስጥሩ ሲል የተመራመረ ሁሉ አንድ የማይታበይ መልስን ያገኛል። በአንድነት ስለመቆም ድር ቢያብር አንበሳ ያስር ብሂላቸውን በተግባር ፈትነውት ባስገኙት የኅብረት ስኬታቸው በታሪክ ኖረውበታል። አሁንም ይሄው ቀጥለውበታል። በዘመናት ቋጠሮ ውስጥ ፈተናዎች በዝተው ሀገራቸውን ለውድቀት የሚዳርጉ ወጀቦች በበረቱባቸው ጊዜ ኢትዮጵያ ልጆቿ ብዙም ሳያወሩ ተጠቃቅሰው ስለ ጋራ ዓላማ ሲሉ በኅብረት አሸንፈዋል። ለዚህም ነው የችግሮች መሻገሪያ ስኬትን የማብሰሪያ የእነዚያ የብልሆቹ ኢትዮጵያውያን መንገድ ከተባለ አንድ ሆነው እንደ ብዙ ብዙ ሆነው እንደ አንድ ማበር የሆነው ኢትዮጵያውያን ለአንድ ዓላማ በጋራ ከተሰለፉ የትኛውን ፈተና እንደማይበግራቸው በደማቸው የተጻፈው በአጥንታቸው የጸናው አድዋ ብዙ ይነግረናል። አንድ ላይ ቆመን እችን መሬት እችን ምድር ጠላት አይረቅጣትም ብለን ተዋግተናል። አድዋ እንደ ሁለተኛው ዓለም ጦርነት እና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፣ ሕያው ኩነት ነው። አድዋ ኢትዮጵያ የነፃነትን ሳይሆን የድል ቀንን እንድታከብር አስችሏል። አንድነት ኃይል ሆኖ በኢትዮጵያ ላይ የተቀነባበረ ሴራና ደባን ድባቅ መምጫ ሆኗል። ድል አድራጊነትና ኢትዮጵያም እንዳይነጣጠሉ አጋምዷቸዋል። እርግጥ ኢትዮጵያውያን በተሳሳተ ትርክት ላይ ቆመው አንድ ላይ መሆን ተስኗቸው በተለያዩም ጊዜ እርስ በርስ ተጋጭተው ዋጋ ከፍለዋል። ይህ ታሪክ በጥቁር መዝገቡ የሚያስቀምጠው ሌላኛው ገጽ ታዲያ አቅምንና ጉልበታቸውን ለጋራ እድገታቸው ልማት ላይ ከመዋል ይልቅ እርስ በርስ በመጠፋፋትና በመቆሳሰል እንዲባክን አድርጓል። ያም ሆነ ይህ ኩነቶችን አዝሎ የሚፈሰው የኢትዮጵያ የታሪክ ምንዳና ፍዳ የሁሉም ነው። አሁን ፍዳው እንዳይደገም ምንዳው እንዲጎለበት ማድረግ የዚህ ትውልድ አደራና ኃላፊነት ሆኖ ከፊት መጥቷል። የሚጠቅመውን የጋራ ምንዳ ይዞ ፍዳውን ደፍቆ መጣልም ግድ በመሆኑ ትውልዱ በዚያ ጉዞ ውስጥ ገብቷል። ኢትዮጵያውያን ከመለያየት ይልቅ ሲደመሩ አድዋን ያህል ታላቅ ገድል መስራት እንደሚችሉ ሁሉ የአሁኑ ትውልድም በአንድ ጥላ ስር ተሰባስቦ ሌላኛውን የዘመኑ ክስተትን እንጽፏል። ታላቁ የኢትዮጵያ ህዳሴ ግድብን። የህዳሴ ግድብ ውጤታማ የሆነው በአንድነታችን። ሁሉም ሰው በአንድነት ስለ ህዳሴ ስላሰበን የኔ የከሌ ነው ብሎ በፓርቲ የከሌ ነው ብሎ በመንግስት የከሌ ነው ብሎ በሌላ ወገን አልጠራውም። የኔ ነው የኢትዮጵያውያን ነው የሁላችን ነው። እንደው አሁን ባለን አወቃቀር ራሱ የከሌ ክልል ነው የምናምንም አልተባለም። የሁላችን ነው። ይሄ ነው ዩኒቲው ነው አንድነት ነው። ስለዚህ ሁል ጊዜ ሜጋ ፕሮጀክቶች እንዲሰሩ አንድነት ያስፈልጋል ከተባበሩና ተደምረው በህብረት ከቆሙ ኢትዮጵያውያን አትችሉም የተባሉትን ችለው በታሪክ ጅረት ውስጥ አሳይተዋል ሲለያዩ የተሰባሪነት ሲደመሩ ደግሞ የአሸናፊነት ባለቤቶቹ እነሱ ኢትዮጵያውያን ናቸው አሁን ጊዜው የሚጠይቀውም ተደምሮ መልማትን ሰርቶ መበልፀግን ሆኗል እጣፋንታችን አንድ ላይ የተበየነ ተለያይተን የትም መድረስ እንደማንችል አይተናል አሁን ያለንበት አለም ተለያይተ የምችልበት አይደለም እንኳን አንድ ሀገር ሆነ መለያየት ይቅርና ጎሮቤቶች ጎረቤቶች የሚተባበሩበት ጊዜ ላይ ነው። አውሮፓያኖች ግዙፍ የሆኑት አውሮፓ ዩኒየን የሚባል ፈጥሮ ነው። ኢትዮጵያውያን በታሪክ አጋጣሚ ተለያይቶ የቆሙባቸው ክስተቶች ሁሉ ሀገራቸውን አድህያት እንጂ አላበለጸጓትም። ኋላ ቀር አስባሏት እንጂ ወደ ስልጣኔ አልወሰዷትም። ባለፈ የታሪክ ከፍታና ዝቅታ ለቆዩ ስብራቶች መፍትሔን ለመስጠት ጉልበት እንዳይባክን መደመር ወቅቱ የሚጠይቀው የመሻገሪያ መስመር የመዳኛ ሁነኛው መፍትሔ ነው። ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር በአጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም። ትብብር ይፈልጋል። ኢትዮጵያውያን እንደ ብረት የጠነከረ እንደ አለት የጠጠረ አንድነታቸውን ከመቼውም ጊዜ በላይ አጠናክረው በማስቀጠል የተጀመሩ ታላላቅ ፕሮጀክቶችን እንደሚያሳኩም ጥርጥር የለውም። ሀገርም ዜጎቿን በልማት አስተባብራ ወደ ብልጽግና የምትሸጋገረው የሁሉንም አቅም ደምራ በመጠቀም ነው። ጊዜው በምክክር የተዘጉ ጉዳዮች የሚታወሱበት ተደምሮ በመስራት የማይቻል ጉዳይ የተሰራበትና ውጤት የሚታይበት መሆኑ የእስካሁኑ ጉዞዎች ማሳያዎች ናቸው።